የኔ ቆንጆ ማለት ነው። ዛሬ ደግሞ ቤተሰቦች እንዴት አባቷ ምር ብላን የመጣችሁ። በነገራችን ሀይሚ ማለት ነው ለእኔ ብቻ ነው ለእናንተም ነው። ወፍራለች ፊቷ ሙልት ብሏል፣ እና ዛሬ አምሩባታል። እና ወደ መጣውበት ቪዲዮ ስመልስ ማለት ነው፣ ቤተሰቦች ለዚህ ዩቱብ ቻናል ግን አዲስ የሆናችሁ የእውነት ሰብስክራይብ አድርጎ ላይክ አድርጎ አይከፈልበት ምን ችግር አለው? ላይክ ታደርጉምና ላይክ አድርጉ። ለምታደርጉኝም ለምታበረታቱኝም እግዚአብሔርን በጣም አመሰግናለሁ። ክበሩልኝ። ለሁሉም ነገር መልካም ልብ ስለሚያስፈልግ ነው እና መልካም ልብ ያላችሁ ደግሞ ኮሜንትም ላይክም የመሰላችሁንም ስለ ብሩኬም ስለ ሀይሚ ማስተያየት ትሰጣላችሁና፣ በጣም ነው ማመሰግነው። እግዚአብሔር አክብርልኝ። ወደ መጣውበት ቪዲዮ ስገባ፣ ግን ቤተሰቦች የዛሬ ሀይሚ በሰላም እንለያይ፣ እኔም ከዚ ሀገር ራቅ ወዳለበት ሀገር ልሄድ ነው ብላ እንግዲህ ብሩኬን ጠርታው ነበር እንደተለመደው። እኔ ግን በዚህ አጋጣሚ ያው ብዙዎቻችሁ ከእናንተ የሚያመልጥ የለምና የሀይሚን ቪዲዮ ሀይሚን ማይወድ ብሩኬን ማይወድ አንድ ላይ እንዲሆኑ የማትፈልጉ የላችሁም አይደለ? ስለ እነሱ የምትጨነቋላችሁ እና በዚህ አጋጣሚ ግን እኔ እንደ ራሴ ሀሳብ ለሀይምቾ የምላት ነገር ሀይምዬ የምን በሰላም መለያየት ነው የምን መራቅ ነው እቺ ሶስ የምትባል ማለት ነው አቀሳሳሪ ልጅና ዳኒ የሚባል አሁን ሀይሚን ስለ ዳኒ መልካምነት ቅድም ስታወሪ ሰምቼ ነበረ። በዛም አጋጣሚ ደግሞ ዳኒን የጠየቀችው ጥያቄ አለ። ትናንትና እራሷ ሶሲ ዳኒን ለብሩኬ ልታስጠቁራት ስሜት አ ለአንቺ ሲልሽ ምንም አልተሰማሽም ያላትን ቃላት እንግዲህ እንትናል ማነው ስሙ ዳኒን ጠይቀዋለች፣ እንዲመልስላትም ትፈልጋለች ይመስለኛል። ሀይሚ ዝም ብላን የወሰደችው ምንም አይነት ነገር የለውም ግን ያው ብሩኬ ጋም ሄዶ የፈጠረውን ነገር አይታችሁታል ምን አይነት ስሜት እንደፈጠረ ተመልካች ጋም እኛ ጋም እና ይህን ጥያቄ ጠይቀዋለች ከዳኒ ከዚህ ጥያቄ መልስ ትፈልጋለች ሊቀጥል ደግሞ ያው ራቅ ያለ ቦታ መሄድ አለብኝ ከዚህ አካባቢ የራሴ እቅድ የራሴ ዓላማ አለብኝ ከቡሩኬ ጋም በጸብ ሳይሆን በሰላም መለያየት አለብኝ ብላ ቡሩኬን ጠርታ ነበረ ያው ቡሩኬም ለአንዴና ለመጨረሻ ነገ ብቻ እፈልግሻ ነው ነገሮችን ነገ ማስተካከል አለብን ሁላችንም መገኘት አለብን ማለት ያው ሁለቱም እየራሳቸውን ሀሳብ አካፍ ለሆናል። ሁላችሁም የሰማችሁት ነውና፣ እኔ ግን በዚህ አጋጣሚ ሀይሚዬ የእውነቴን ነው የምልሽ፣ እንደ ብሩኬ አይነት ሰው አታገኝም፣ ጌታን ታጋዥ። ብሩኬም እንዳንቺ አይነት ሴት አያገኝም፣ አስተዋይ ቅመም የሆነች ማለት ነው። ስለዚ፣ መለያየት በሰላም መለያየት ሳይሆን እኛ አዲስ ነገር አለ በቅርቡ ያልሽውን በፍቅርና በሰላም እንድትመጡ ነው ምንፈልገው። ቤተሰቦች ያለን እንዲ በቃን፣ እኛም ደክሞናል፣ እናንተንም ስናያችሁ ደክማችኋል። ብሩኬም ነገሮችን መፍታት ይፈልጋል። ሀይሚ ስደውልንሽ ስደውልንሽ አታ ነሽም አንዳንዴ በዚህ አጋጣሚ ማለት ነው። ቤተሰቦቼ ያው ብሩኬ የምናገራቸው ቃላቶች ራስሽን እንዴት ነው የምታዩ? ራስሽን በጣም የተፈላጊነት ስሜት ነው የምታዩ እያለ ነ። ይሄ ደግሞ ሴት ልጅ ጋር ሲሄድ ይጎዳል ና አለማስተዋል ነ። ብሩኬ እንደዚህ አይነት ቃላቶችን ባትጠቀም ብትረጋጋ ጥሩ ነው። ይህን ማስበው ሃይሚዬ ተረጋግተሽ ታርቃችሁ ልደትሽን ብሩኬ እየደረሰ ነው ብሏል። ልደትሽንም በሰላም በፍቅር ከብሩኬ ጋር ወላ ሶሲ ወላዳን ሳታስገቡ የሁለት መቶ ሺ ኬ ሰርፕራይዚሽንም አንድ ላይ እንድታከብሩ እና በፍቅር በሰላም እንድትመጡልን ነው የምንፈልገው። አዲስ ነገሩም የፍቅርና የሰላም እንዲሆን ነው የምንፈልገው አይደል? እንደ ቤተሰቦች ከዚህ ውጪ እኛም ተመልካቾች የምንወዳችሁ የምናከብራችሁ ደክሞናል። እናንተ ላይም የሚታየው ነገር እንደ ደከማችሁ ነው። በቃ ሀይሚም ሰለቻይን፣ ደከመኝ፣ መራቅ አለብኝ ከዚህ ነገር እያለች ነው። ስለ ራቅሽ አደለም ሀይሚዬ፣ በመራቅ እኮ ነገሮች አይፈቱም። ሀ ብሩኬም ደግሞ ሃይሚን ተረዳት፣ በቃ ሶሲ የምትባል ሴት አጠገብ እንድደርስ አትፈልግም። ብሩኬ የምትወዳት የምታከብራት ከሆነ ከሶሲ ለምንድን ነው አንተስ መራቅ የከበደ? ሀይሚን እኛ ከዳኒ ራቂ ራቂ ራቂ ዓይንሽን ንብሽን ክፈች እንላለን። አንተስ ለምንድን ነው ከሶሲ መራቅ ያቃተ? ትናንትና ቪዲዮን ካየ ያለፈውን እያነሳች አንተና ሀይሚ የበለጠ እንድትራራቁ የምትሰራ ሴት ናት ሶሲ ማለት ማለት ነው። ሁኔታ ሁሉ እንደዛ ነው ትናንት ካያችሁ ቪዲዮ አንተም አይተዋል አይቼዋለሁ ብላልና፣ ሁለቱም አቀሳሳሪዎች ናቸው፣ ዳኔም እንደዛ። ስለዚያ የሁለቱ አላማ ገብቷችሁ፣ አንተም ከሶስት ይራቅልን በህግ አምላክ ብሩኬ። ሀይሚዬም በሰላም እንለያይ ራቅ ያለ ቦታ እሄዳለሁ እምትይው በህግ አምላክ አቁሜና፣ ከብሩኬ ጋር ያለውን ችግር ፈታችሁ እንደ ድሯችሁ ሀይሚቾ የኔ ቆንጆ እምር ደግሞ ብሎብሻል፣ በፍቅርና በሰላም እንድትመጡን ነው የምንፈልገው። እንዲህ እኛ የጓጓለን ስንት ነገር እያሰብን ስንት ነገር ላይ የእውነት አይደል? እንደ ቤተሰቦቼ ስንት ነገር እያሰብናችሁ እንደዚህ በሶሲ እና በዳኒ ምክንያት ተለያይታችሁ፣ አረ ይሄ አይሆን ነገር ነው። ሀይሚዬ አዲሱ ነገር ታርቃችሁ በሰላም በፍቅር ወደ በፊታችሁ። ብሩኬም ሶሲ የምትባል ሴት ከህይወት አስወጥተ ጓደኛ አስፈልግም በቃ፣ ምን ያደርግልሀል ሴት ጓደኛ። ሀይሚም ስለ ዳኒ መልካምነት ምናምን ራሱን ይቻል አንቺ ብሩኬ ፊትም አትናገሪ የእውነት ምንም ቢሆን ወንድ ልጅ አለ ስለሚወድሽ የሆነ ይሰማዋል አይፈልግም በቃ ስለዚ ሁለታችሁም ችግራችሁን ቁጭ ብላችሁ ብሩኬም ተረጋግተ አንተም እንደ ሀይሚችው ሳትሆን ተረጋግታችሁ ነገሩን ፈታችሁ አዲሱ ነገር የፍቅርና የሰላምን ይዞ የሚመጣ እንደሚሆን ነው እንጂ የምንፈልገው ሀይሚ የተለያየን እኔ ሩቅ ቦታ ሄድኩኝ የሚል ነገር መስማት አንፈልግም። እውነቴን ነው። በእርግጥ እኛ እንዳልናችሁ አይደለም ግን በማላችሁ ደግሞ ፈጣሪ ጨመርና ሶሲና ሀይሚን ከውስጣችሁ አውጥታችሁ ወደ ድሯችሁ ፍቅራችሁ ተመልሳችሁ ሀይሚቸው የኔ ቆንጆ እንድትመጡ ነው የምንፈልገው። ዛሬ ደግሞ ሁለታችሁም ታምራላችሁ፣ ታሳዝናላችሁ። የእውነት ወጣትነት በጣም ከባድ ነው። ቤተሰቦች ፈታኝ ጊዜ ነው እና ሀይሚዬም ያው የምትለውን ብሩኬ አዳምጣት። በቃ እኔ ራሱ በሀይሚ ቦታ ብሆን ሶስ የሳልኳት ነገር ካለ ከአንተ አጠገብ እንድትርቅ ፈልጋለሁ። አንተ ከሷ ስለዚ እንደዛ ነው ቤተሰ